በዚህ ሳምንት ቤተ ክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በአራቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ፣ ከሊቃውንት የተሰበሰበ ይህንን ግብረ ሕማማት በሕማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም፣ ከነቢያት ከሐዋርያት እነ ኢሳያስ፣ እነ ኢዮብ፣ እነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖት አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሀሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጽሐፍት መካከል መሐሊዘ ሰሎሞን አንዱ ነው። መሐሊዘ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን ዓይኗን ጥርሷን፣ ጉንጫን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግባይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውፆ ዘያው ጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባሕሪ ክብር አለው። በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም። በተለምዶ በሚባልበት በቀዳሚ ትለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ፣ መልክአ ሕማማት ነው። ስብዓት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ፣ መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን፣ ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተርላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሶስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ። ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን። ስጋው ደሙን ለምን የጸሎት ሐሙስ እለት ብቻ የሚቀደስበት ምክንያት የጸሎት ሐሙስ እለት ሐሙስ ሐዋርያትን አቁርቦ አርብ ስለተሰቀለ ያንን ታሳቢ ማድረግ ይዛለት፣ ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ስጋው ደሙ ለሁሉ ስለተሰጠው ሁሉ ምእመናን ይቆርባሉ ማለት ነው። በለት ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ። ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵሶስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በሦስት ሰዓት የሞቱ ሰዎች የሉ። ለዚህ ነው የማርቆስ ወንጌልን ስታነቡ ማርቆስ ብራፍ አስራ አምስት ላይ ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይለ። ምክንያቱም በሦስት ሰዓት ሰው አይሞትም፣ ተሰቅሎ ሊሞት አይችልም። ክርስቶስ ግን ሦስት ሰዓት ያህል ቆይቶ ሞቷል ለምንድነው? ከዚያ በፊት 6666 ጊዜ ምን ብሏል፣ ተገርፏል። አጥንቱ እስከሚታይ ድረስ ተገርፏል፣ ተሰቃይቷል። መንገድ ላይ ልብ አድርጉ። ኢየሩሳሌም ከሊጦስ ጥራስ ከቀራኒዮ ያለው መንገድ እስከ ተሰቀለበት ያለው መንገድ 30 ደቂቃ የሚፈጅ መንገድ አለ። በጣም ቅርብ ነው። ክርስቶስ ግን ሦስት ሰዓት ሙሉ ነው የተንገላታው እዛ መንገድ መስቀል ተሸክሞ እየወደቀ በወደቀበት እየረገጡት እየተፉበት በብዙ ስቃይ ከባዱን መስቀል ተሸክሞ ወጥቶ በመጨረሻ ላይ በሶስት ሰዓታት ውስጥ አምላካችን ስለ ሁላችን ባድ የሆኑ ቃላት ለምሳሌ አንደኛ ኪራላይሶን ሶን እንላለን በልምድ ኪራላይሶን ነው የምንለው ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪኤ ኤሌይሶን ነው የሚለው ኪሪኤ ኤሌይሶን ሁለት ቃላት ሁለት ቃላት የተዋህዱበት አንድ ቃል ነው። ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው፣ እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪዬ ኤሌይሶን ተብሎ ነው የሚጠራው። ኪሪዬ ኤሌይሶን ማለት ማረን፣ ይቅር በለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ቃል ናይን ናይናን የሚል ቃል አለ። ናይናን የቅብጥ ወይም የኮፕቲክ የኮፕት ቋንቋ ነው። ናይናን ማለት ማረን ወይም ማረነ ማለት ነው፣ በግዙ ማለት ነው። ሶስተኛው እምኖዲ የሚል ቃል ነው። እምኖዲ ማለት የቅብጥ ወይም የኮፕት ቋንቋ ነው፣ የግብጽ ቤተክርስቲያን የምትጠቀምበት የመጀመሪያው ልክ እንደኛ የግዕዝ ቋንቋ ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይን ኪሪኤ ኤሌሶን እንላለን። ይሄ ማለት ምን ማለት ነው? አቤቱ አምላክ ማረን ማለት ነው ማለት ነው። አራተኛው ታኦስ ነው። ታኦስ የግሪክ ቃል ነው። ታኦስ ማለት ጌታ አምላክ ወይም ጌታ የሆነ አምላክ ማለት ነው። ይህንንም አንድ አድርገን ከላይኞቹ ጋር ታኦስ ናይናን ኪሪዬ ኤሌይሶን እንላለን። ይሄ ማለት በአንድነት ጌታ አምላክ ማረን አቤቱ ማረን ማለት ነው። ይህን እያለን ነው በሰሙነ ሕማማት የምንሰግደው ማለት ነው። በተለይ ዓርብ ዕለት አምስተኛ ማስያስ የሚል ቃል ነው። ማስያስ ማለት የእብራይስጥ ወይም ከዕብራይስጥ የተገኘ ቃል ሲሆን መሲህ ማለት ነው። ስድስተኛው ትስቡጣ የሚል ቃል ነው። ትስቡጣ ዴስፓታ ከሚለው ከግሪክ ቃል የወጣ ሲሆን ደግ ገዢ ማለት ነው። ይህንንም አንድ ላይ አድርገን ከመጀመሪያዎቹ ቃላቶች ጋር አዋህደን ስንጸልይ ፍስቡጣ ናይናን ኪሬኤ ኤሌይሶን እንላለን። ደግ ገዢ ሆይ አቤቱ ማረን ማለት ነው። ሰባተኛ በተለይ በዕለተ ዓርብ ካህናቱ የስቅለቱን ዜማ እየተናገሩ እና ደግሞ ተሸፋፍነው የፀሐይን መጨለም የከዋክብትን መርገፍ በምሳሌ ለመግለጽ ማለት ነው። እየተቀባበሉ የሚሉት ጸሎት ነው። ሰባተኛው አምኒስቲቲ ሙኪሪያቱ አንቲ ፋሲሌያሱ እነዚህን ቃላቶች ይላሉ። ይሄ ማለት የቅብጥ ወይም የኮብት ቋንቋ ነው። ወደ ግዕዝ ስንቀይረው ተዘከረን እግዚኦ በውስተ መንግስት ከማለት ነው። ይሄ በመጽሐፍ ቅዱስ በቀኝ በኩል የተሰቀለው ሽፍታ የጸሌው ጸሎት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ ማለት ነው። ስምንተኛው አሚኒስቲቲ ሙአጊያ አንቲ ፋሲሊያሶ የሚቀየሩት ሁለተኛው ቃል ብቻ ነው። የላይኞት ከላይ የተጠቀሰው ቃል የሚቀየረው አንድ ቃል ብቻ ነው። አሚኒስቲቲ ሙአጊያ አንቲ ፋሲሊያሶ ይህም የቅብጥ ወይም የኮፕቲክ ቋንቋ ነው። ቅዱስ ሆይ በመንግስት አስበን፣ ቅዱስ ሆይ በመንግስት አስበን ማለት ነው። ዘጠነኛው አምንስቲቲ ሙዳ ሱጣ አንቲ ፋሲሊያሱ ይሄም የቅብጥ ወይም የኮብት ቋንቋ ነው። ይሄ ማለት ትርጉሙ የሁሉ የበላይ ይሆን ኮይ በመንግስት አስበን ማለት ነው። እነዚህና ሌሎች ባዕድ የሆኑ ቃላት አሉ። ባዕድ የሆኑ ማለት ከሰሙነ ሕማማት ውጪ የማንጠቀመባቸው መከራውን ሕማሙን ለማሰብ ግን የምንጸልይባቸው ቃላቶች ማለት ነው። እነዚህን ትርጉሙን አውቆ መጸለይ ያስፈልጋል። አንዳንድ አብያተ ክርስቲያናት ላይ እንደውም ቃላቱን ከነ ትርጉሙ በሰንበት ትምህርት ቤቱ ወጣቶች እየተዘጋጀ ምዕመናን በሚያዩት ቦታ ተለጥፎ እንዲጸልዩበት ይደረጋል። ይሄ ጥሩ ተግባር ነው፣ መበረታታት ያለበት ነው። ሰው እያነበበ እያወቀ መጸለይ ስላለበት ማለት ነው።